አሰላሙ አለይኩም ወራሕመቱላሂ ወበረካቱ። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ፣ አልሓምዱልላ። ሰላማችሁ ብዘት ይበልበያላችሁበት ሰብስክራይብ ስከራይ የደወል ምልክት መጫን አትርሱ፣ ቤተሰብ አድርጉ ማለት ነው። እና እንግዲህ ዛሬ የመጣነው ደግሞ በአዲስ ቪዲዮ መጣናል ማለት ነው። ዛሬ የመጣነው ምንድን ነው እንግዲህ ሀይሜ እና ብሩክ ሰሞኑን ብጥብጡ እየጨመረ እየጨመረ ሂዷል ማለት ነው። እንደምታያት እንግዲህ ሀይሜ ትናንትና በቤቷ ኦዲንሶቿ ጋራ በጣም ብዙ ነገር ተነጋግራለች ማለት ነው። በጣም ተናዳ ስሜታዊ ሆና ኦዲንሶቿን ለምንድን ነው እንደዚህ ያላችሁ ቪዲዮ የምትሰሩብኝ? ምን አገባችሁ በእኔ ሕይወት እንደዚህ ያላችሁ የምትጽፉ እብድ ናት ወይ ጠበል ያስፈልጋታል። የትን ሰዳት ያማታል ወይ ወዳት ነበር ጠላሁሽ ወዲሽ ነበር ጠላሁሽ እያላችሁ የምትሉ ይብላ። ትናንትና በጣም ስሜታዊ ሆና ኦዲየንሶቿን እንተመላለች ማለት ነው። እና ያው ከብሩኬ ጋር በጣም ተጣልታለች። እንግዲህ ጠቡ ደግሞ ዛሬ ዛሬ ይበርዳል ስንል እየጨመረ እየጨመረ እየጨመረ መጥቷል። በነገራችን ላይ ሀይሚ ማለት ነው። አንዳንዴ ልክ በላይ መናገር በጣም ያስጠላል። እውነት ከልክ በላይ ባንናገርስ የሆነ ስሜታዊ ሆነን የምንናገራቸው ነገሮች ቤተሰቦችን ታጫለች፣ ሰው እንዲጠላሽ በቃ። አሁን ሀይሚ በጣም በፊት እንደዚህ አይነት ነገር የላትም፣ በጣም ጥሩ ልጅ ናት። የምትናገራቸው ነገር የምትሰራቸው ስራቸው ሁሉ ደስ ይላሉ፣ ሲነ በነገራችን ላይ ማለት ነው። ግን ሰሞኑን ግን በጣም ጸባዩ ተቀያይሯል፣ ሌላ ሰው ሆናለች። እና እንግዲህ እንደምታየት እንግዲህ ዛሬ ደግሞ ጓደኛቸው ፍፄ ቀጥሯቸው ነበረ። ያው ሊያስታርቃቸው ሊያስማማቸው ብሎ ቀጥሯቸው ነበር። ና ያው ሀይሜ መጣለች ማለት ነው። ሀይሜ ጋራ እያወሩ ነበረ ለምንድን ነው የጠራኸኝ? ስትለው ፍጽጌ ደግሞ እኔማ አንቺንና ብሩኬን እንድትስማሙልኝ እንድትታረቁልኝ ፈልጌ ነበር አላት። ማለት ነው ከዛ ሲላት አይ እኔና እሱማ ከዚህ በኋላ አንታረቅም፣ ትናንትና ስልክህን እንካ ስልክህን ይዘህ ሂድ ነው ያለችው ማለት ነው። እሱ ደግሞ ስጦታ የሰጠውሽን ስልክ እንዴት ይዘህ ሂድ ትይኛለሽ? ስጦታ እንዴት ይመለሳል? እውነት ነው በነገራችን ላይ አንድ ሰው ምንም ምንም ምንም ስጦታ ሲሰጣችሁ እንካ በተጣላን ሰዓት ስናፈቅርና ስንወድ የተሰጠንን ስጦታ ስንጣላ ስጦታችሁን እንኩ አይባልም። በዛ ሰዓት በፍቅሩ ሰዓት፣ በደህና በሰላሙ ሰዓት አንድ ሰው የሰጣችሁን ስጦታ ስጦታህን እንካ ይዘህ ሂድ አይባልም። ነውር ነው ነውር ነው። ምንም ከዛ ሰው ጋር ብትጣሉ ያግን ለእናንተ ማስታወሻ ነው። ወላሂ ነው ምላችሁ ምንም እኔ አሁን ለምሳሌ ጓደኛዬ ጋር ብጣላ፣ ሴት ጓደኛዬ ጋር ብጣላ የገዛችኝን ልብስ የገዛችልኝን ጫማ ሁሌም ማስታወሳታለሁ። እሷን ተጣልተንም ቢሆን ሁሌም ማስታወሳታለሁ። የገዛችልኝ ሀብል፣ ካለ በቃ ቀለበት ካለ ማስታወሻ ነው የሚሆነው። አይደለም እንደዚህ እናንተ እንደዚህ በፍቅር ሆናችሁበት ብዙ ጊዜ ኑራችሁ ደስ የሚል ጊዜዎችን አሳልፋችሁ ዛሬ ግን እንደዚህ ሙሉ ዕቃህን አንድም ነገር ያንተ ነገር ከእኔ ላይ እንዳይቀመጥ፣ ኧረ ነውር ነው አይባልም። በተለይ ልብስ እንደዚህ ነገር የአንገት የተለበሰን ነገር አውልቆ እንካ ጓዝህን ይዘህ ሂድ? ኧረ ሀይሚ፣ ኧረ ሸም ነው እውነት፣ በጣም ሸም ነው። ምንም ቢያስከፋሽ፣ ምንም ቢበድልሽ አላግል እንደዚህ ምን ቀረኝ ትንሽ ትልቅ ስጦታ ትንሽ ስጦታ ለልደት የሰጠኝ የዛሬ ዓመት ሁለት ዓመት፣ ያ ሁሉ ተለቅሞ ይዘህ ጥፋ። ኧረ አይባልም፣ እውነት። በዚህ አጋጣሚ ብሩኬም በጣም ነው የማደንቀው ማለት ነው። እኔ ብሆን እኔ ብሆን ማለት ነው። እኔ ብሆን እኔ ለምሳሌ ለጓደኛ ስጦታ ሰጥቻት ያንን ስጦታ ብታመጣለኝ እውነት አቃጥለዋለሁ አለ። እኔ ከፊቷ ላይ ነው የምቀደው ማለት ነው። ጥስጥስ ሰማ ያደርገው ማለት ነው። ለምን በጥሩ በጥሩ እያለን በሰላም እያለን እንካ ስጦታህን ብሎ ማለት ይሄ ክብር ማጣት ነው። ለዛ ሰው ግን ለዛ ሰው ያሁኑን አይደለም ያ አንድ ሰው እኮ ያሁን መጋጨቱን ሳይሆን የበፊት ያሳለፍነውን ጥሩ ጊዜዎች በበፊት እንዴት አይነት እንደነበር ነው ያንን ሁሉ ነው የሚያስታውሳችሁ። የሚገርማችሁ ያ አሁን እሱ ብሩኬ የሰጠሽ ስጦታ ማለት ነው ብትጠይም፣ ግን ያ ስጦታ የሚያስታውስሽ የመቼ ወደኋላ ነው የሚመልስሽ ማለት ነው። እና ደግሞ እኔ ወደኋላ ተመልሽ ተመልሼ ማስታወሻ ምናምን አልፈልግም አይባልም። ሀይሚ ወደ ራስሽ ተመለሽና ብሩኬን በጣም በጣም ይቅርታ መጠየቅ አለብሽ እንደ እውነት ከሆነ ማለት ነው። ሁለተኛ ደግሞ ኦዲየንሶችሽንም ያው እንግዲህ መቼም ሚዲያ ላይ ስንመጣ ተሰድበንም ተረግጠንም በቃ በኮሜንትም ቪዲዮችን ተቆርጦ ይሰራል። ይሄ ምንድን ነው ሚዲያ ላይ ስትወጪ፣ ሚዲያ ላይ ስንወጣ እንደምንሰደብም እንደምንመሰገ እንደ ስራችን እንሰደባለንም እንረገጣለንም እንመሰገናለንም። እና ያንን ብዙ ፈተናዎችን አሳልፋችሁ ነው እዚህ ደረጃ የደረሳችሁት ማለት ነው። ስለዚህ በአሁኑ ሰዓት አንቺ ደግሞ እንደ ድሮሽ ብትሆኚ ደስ ይላል ማለት ነው። እና ብሩኬ ደግሞ እንዳይቀየምብሽ ይቅርታ ጠይቄው የሰው ልጅ ይሳሳታል። እኛ እኮ ሰው ነን እና እንሳሳታለን፣ እናጠፋለን ግን በይቅርታ የሚያልፈ ነገር ነው። ሰው ልጅ አጥፍቶ ግን ይቅርታ ከጠየቀ ያ ሰው ይቅርታ ሲጠይቅ ይቅር ማለት ለአላህ ነው። ሁሉም ሰው እኮ አንድ ሰው አኩርፎት መጥቶ ይቅርታ አድርግልኝ ካለ ለአላህ ብለን እኛ ደግሞ ለፈጣሪ ስንል ያን ሰው ይቅርታ ማለት አለብን። ለምን ብዙ ነገር አሳልፈናል፣ አብረን በልተን አብረን ጠጥተን እያለን ትንሽ ነገር ስንጋጭ ያንን ነገር እንደ ትልቅ ነገር አድርገን አይ እኔ እሷንም እንግዲህ ምናምን ማለት የለብንም። ማሰብ ያለብን የቱ ነው በፊት ያሳለፍነውን ጊዜ ነው እና ሀይሚ ደግሞ ያንን የዛሬውን ሳይሆን በፊት ያሳለፍሽውን ነገር ወደኋላ መለስ ብለስ አስቤና ብሩኬን ይቅርታ ጠይቄ በጣም አስከፍተሸዋል። በነገራችን ላይ በጣም ተናዷል፣ ግራ ገብቶት ነው እንጂ ለሴት ሲጀመር፣ ብሩኬ ለሴት ልጅ ክብር አለው። ማሻላ በጣም ደስ የሚል ልጅ ነው እና እሷም ጥሩ ልጅ ናት። ዛሬ ግን እንዴት እንደወደች በምን እንዴት እንደሆነ በደሏ ምን እንደሆነ ባይታወቅም፣ የእሷም ባናቅም እኔ እንጃ፣ ዛሬ ባየሁት በጣም አዝኛለሁ እውነት እና ሀይሚዬ ይቅርታ ጠይቂው። የተሰጠ ስጦታ ደግሞ አይመለስ። የተሰጠ ስጦታ ተመለሰ ማለት የተተፋ ምራቅ ተላሰ ማለት ነው። በቃ ይሄ ነው። አንድ ሰው የተሰጠውን ስጦታ መመለስ የለበት ወደዛ ሰው ማለት ነው። ያ ሰው ወዶሽ አክብሮሽ ነው ያንን ስጦታ ይገዛልሽ። ወዶሽ አክብሮሽ ነው ያንን ስጦታ ይሰጥሽ አይደለ። ግን ስትጣይና ስትለያየ አይ የሱን ነገርማ፣ ማየት አልፈልግም የእሱን ነገርማ፣ ማጥፋት አልፈልግም የእሱን ነገርማ በአይኔ ማየት አልፈልግም አይባልም። ማስታወሻ ነው፣ ወደ ኋላ ይመልስሻል። ሰውዬው እንድታስታውሽ ያደርግሻልና ይቅርታ ጠይቂ፣ ስጦታሽን መልሺ ወደ ቤትሽ። በኦዲንሶቹ አሁንም እንደዚሁ በታየው ባየነው በእኛ ላይ ይቅርታ መጠየቅ አለብሽ ብሮኬን ማለት ነው። በጣም ከፍቶታል። በጣም ተናዷል። እንኳ ብሎ በኪስ ቋጥሮ ስጦታህን ሱትልህ ብሎ መስጠት ይሄ በጣም ከባድ ነው፣ እውነት እንደኔ ማለት ነው። እና እንግዲህ በቀጣይ ቪዲዮ እንግዲህ በይቅርታ ተመልሰው እናገኛቸዋለን ብለን እናስባለን። እና ሀይሚዬ ደግሞ አንዳንዴ ቆም ብለሽ አስቤ መጥፎ ነገር ለመናገር አትንተናት አትቸኩዬ። አንዳንዴ ስንናደድ እውነት ነው፣ ስንናደድ እንድንናገር ያደርገናል። ደግሞ ግን ማሰብ ቆም ብሎ ማሰቡ ደግሞ ጥሩ ነው። ያው መጣላት ያለ ነው። ግን የተለበሰ ነገር አውልቆ እንካ ማለት ይሄ አይሆንም፣ እንደኔ ሀሳብ ማለት ነው እና ቤተሰቦች እንግዲህ በቀጣይ ቪዲዮ እንግዲህ ታርቀው ተስማምተው ሀይሚም ተመክራ ብሩኬም እንደዚሁ በይቅርታ ይመጣሉ ብለን አስበናል። ኢንሻአላ ሁላችንም ወዳችኋለሁ፣ አከብራችኋለሁኝ። ሰላም አምሽልኝ ቤተሰቦቼ። መልካም አዳር። ሰላሙ አለይኩም ወረህመቱላሂ ወበረካቱሁ።